ስስቶ ምንድነው የተፈጠረው? ቆ ቆ ቆ ቆ ምን ማለት ነው? ራሴን ላጠፋ ነው እያለ ብዙ መድኃኒቶችን እያሳመምከኝ ነው በጣም ሁሉንም ነገር ላልፈዋል፣ አብረን ሆነ ሁሉንም ነገር ልወጣል። ሁሉም ቢበድሉን፣ ሁሉም ለመለያየት ቢሞክሩ ምንበትፈው ነገር እንኳ ቢሆን አንቺም ልጅ የለም። ሁላችሁንም እከባከባችኋለሁ። ስስጦ ምንድን ነው የተፈጠረው? ምን ማለት ነው? ራሴን ላጠፋ ነው እያለ መለየት አለብን በቃ አንቺም ወደ ቤተሰቦችሽ መሄድ አለብሽ። ከዛሬ ጀምሮ ቤተሰብ እኔ እንኳ ለአንቺ ለራሱ የሚሉ ውጭልኝ፣ በቃ ምንም ነገር አልፈልግም። እግዚአብሔር ይመስገን ሁሉ ሰላም። አሁን ልጁን ከወለድኩ በኋላ እኔ ጋር ያለው ነገር ትንሽ ቀንሷል ል ስለ ልጁ መውራት ያን ቢከብድም ይከብድም እኔ ጋር ያለው ነገር ግን በጣም ቀንሷል። ትስታው እንዴት ነው? ወደ አንተ ልምጣና ስለ ጤንነትህ ስላለህበት ነገር ረዘም አድርገህ ለተመልካችን ትምትል። ደህና ነኝ። ሰሞኑን እንደምታውቀው ብዙ ነገር ተፈጥሯል። ብዙ ያልጠበቅናቸው ናቸው፣ ነገሮችም ተከስተዋልና እንደምታየው እሷም ደህና ነች። ልጁም እንግዲህ ያው እንደምታውቀው ነው ያለው ምንም አይልም። ጫካ ውስጥ የተፈጠረውን ነገር አይተሃል። ምን ዓይነት ከሰውነት ጎዳ ነው የወጣች ማለት እንኳን ለሴት እኔ ወንዶቹ ራሱ ምን ያልን ለተጨነቅን ታውቃለህ እና ከባድ ነው። ሰሞኑን ያለው ነገር በጣም ስለ ጫካው ነገር ብናወራ ደስ ይለኛል። ማለት ትዝታው እንግዲህ የመቃብራ አፈር ከበተነችብኝ በኋላ ለአስር ደቂቃ ስንቀጠቀጥ ነበር። እንግዲህ ከዛ በኋላም አንተና ካሜራማን እንግዲህ ጠብቃችሁኝ እንዳነሳችሁኝ ያው ብዙ ብዙ ነገሮች፣ አንተም ስሜታዊ ስትሆን ነበር፣ እኔም ነገሮችን ስጋፈጥ ነበር። ጫካ ስላሳለፍ ነው ጊዜ ሲ ብናወራ አው ማለት በጣም የሚያስጠላና በጣም አስቸጋሪ ጊዜ ነበር፣ እዛ ውስጥ ያሳለፍነው አንተም ላይ ለእኛ ብለህ እንግዲህ ብዙ ነገሮች ደርሰውባሃል። በመጀመሪያ ከቤተሰብ በላይ ከእናቴ በላይ ነው ቀርበኝ፣ እንደወንድምም ወንድምም እንደ ጓደኛም ሆነ ድኝ ነው አብረኝ ነው፣ ይህ ፈተናዎች ሁሉ አብረኝ ተጋፈጥከ ያለው እና በጣም አስቸጋሪ ነበረ የነበረው ነገር ማለት እኔ እንጃ እንዴት እንደምልህ አላቅም። እንዴት እኔ በህይወት አስቤው የማላውቀው ነገር ነው። ማለት እንዴት ሰው እንደዚያ አውሪ መሆን ይችላል? እንዴት አውሪ ሆኖ ሴትዮዋንም አይታታል? እንዴት ስትሄደ እንደነበረ፣ አንተም ላይ ያደረሰችውን መጥፎ ነገር እንዴት እንደማወራለ። አሁን መፍትሄው ምንድን ነው የሚለው ራሱ ግራ እየገባኝ ያለው ነገር እሱ ነው። እንዴት ነው ይሄን ነገር መንፈታው? ልጃችንስ እንዴት ነው በዚህ ሁኔታ ሊያድግ የሚችለው? ማለት በዚሁ እንደዚሁ አውሬ እንደሆነ ያድጋል። የሚከብድ ነገር ነው። ባየት ሁኔታ ጫካውስ ባየት ሁኔታ ምንም ማለት መፍትሄ የምናገኝ አይመስለኝም። በጣም ሀሳብ የሆነብኝ ነገር እሱ ነው። ቤተሰብን እንዴት መጠበቅ እንዳለብኝ ከዚህ በኋላ ሲያለን ህይወት እንዴት እንደሆነ ነው ግራ የገባኝ። እንጃ ብቻ በጣም ይከብዳል። ይገባኛል። ከእናት ጋር እንግዲህ ከዛ ጫካ መልስ እኔም ራሴን ባወኩበት ሰዓት እኔ ካሜራማን ትዝተውና ያው የትዝተው እናት ሆነን የተመለስ ነው። የእናትየው ጉዳይ ለማስተካከል እየሞከርን ነው። ማለት ይህንን ነገር እሷ ወደ ቀድሞ የጤና ሁኔታዋ እንድትመለስ ምንድን ነው ማድረግ የሚቻለው? እኔ እንደ አንደኛ መፍትሄ ብዬ ያስኩት ቢያንስ የችግሩን አካል አውቀናል። እሷ እንግዲህ እምነቷ የኦርቶዶክስ እምነት ተከታይ ነች፣ ክርስቲያን ነች። ስለዚህ ጸበል የምጀምርበትን ነገር ማመቻቸት ነው የሚሆነው። ይሄ በእሱ እናት እናስፈታ ምናምን መተቱን እንትን በል፣ እኔ በእሱ ነገር አላምንም። ታምናለ ማለት መተቱን ማስፈታት መንፈስ ነው መንፈስ ነው እየተጫወተባት ያለው ስለዚህ እንደ አንድ ክርስቲያን እንደ አንድ ኦርቶዶክስ አማኝ ጸበል ትልልቅ የጸበል ስፍራዎች አሉ ማለት አደለም አጋንንት፣ ለማመን የሚከብዱ ገድሎች፣ ታምራቶች የሚፈጸሙበት ቦታ እንግዲህ ወደዛ ቦታ ብንወስዳት፣ እንግዲህ የእሷ እምነት ኦርቶዶክስ ነው፣ ያንተም እምነት እንግዲህ የኦርቶዶክስ አማኝ ነ ስለዚህ በእምነታችሁ ነው ያንን ነገር ልናደረግ ምንችለው። ወደዛ ቦታ ብንወስዳት ብዬ ነው ማስበው እኔ እንደዛ ነው ማስበው፣ እንጂ ያንተ እናት መጥተው እዛች ሴጣን ጋር ሄደው እንግዲህ ይቺ ልጅ የሰው ጅብነች፣ እንደነበረችው አርጊልኝ ምናምን በሚለው አማርኛ አላምንም እኔ። ትዝተው አዎ፣ እውነት ነው ማለት እኔም እናቴ ጌጂ ያን ሙሉ ነገር የጠየኳት እንዳሰራሹ ፍቹም ብርያት ነበረ። ማለት ቢጨንቀኝ ነው፣ ምን ማድረግ እንዳለብኝ ስላላወቅኩ ነው። ጸበሉንም አንድ ሁለት ቀን እያመጠውኝ የዚሁ ቤት እንድትጠመቅም እንድጠጠም እያረኩኝ ነበረ ማለት መውሰድ አልቻልኩም። እንደምታየ ጇላ ምናምን ያለው ነገር ትንሽ ለየት ያለ ነው እና እዛ ድረስ ይዞ መሄድና ማስጠመቁ ትንሽ ይከብዳል። እሷንም ልጄንም እዚሁ ቤት ውስጥ ነው ተልት እያደረግኳቸው ያለውና እንንጃ ብቻ። አሁን ያልከው ነገር ግን ሚሻል ይመስለኛል። ማለት ምንም አማራጭ የለንም ከሱ ውጭ። እንዳሰራሹ አስፈችሁ ምናምን ብላትም ምንም መፍትሄ የምናገኝ አይመስለኝም። አዎ የትዝተውን እናት ለቀቅ አድርገናቸዋል። ማለት እሳቸውን የምናስርበት ወይም ምንትን የምንልበት ደረጃ ላይ አይደለን። በሃይማኖቷ እንግዲህ ብዙ ተመልካቾች ብዙ ነገር እያላችሁ ነበር። መምህር ተስፋዬ ጋ ሙሰዳት፣ መጽሐፍ ቅዱስም ጠበልም፣ የራሳችሁን መላ የምትመትሉትን ብዙ ብዙ ነገሮችን ስትሉ ነበር። ያው እንደ ሀሳብ ጸበል ጋ ብትሄድ ይህንን ነገር ብናረግ አው እሱን ነገር አስብ ይበል ነበር እኔም እና ያው እንደምታውቀ አሁን ገና ወርም አልሞላትም። ገና ትኩስ አራስ ነች ና ጸበ አችልም ለዛ ነው እቤት ለስ እያመጠው ነው ኔ እሷም እንድጠጣ ልጁንም የተወሰነ ነገር ማድረገው በምችለው አቅም እየጠለኩም ነው። በሚተኙበት ሰዓትም መጽሐፍ ቅዱስ ጠገባቸው እያረኩኝ እንግዲህ መፍትሄ ለማግኘት እየሞከልኩ ነው ያለት ፀሐይ ምናልባት የምትይ ነገር ካለ እኔ ምንም ልላ አልችልም። በቃ እኔ እኔ ላይ የተፈጠረውን ነገር ትሆና በቃ ልጅ እንዲድንልኝና እንፈልገው እኔን ትወይም በቃ እኔ ኖሮ ያለው ይበቃኛል የኖርኩት ይበቃኛል። እንደዚህ የተሰቃየውም እንዲም እያልኩ ኖሮ ያለው ግን ልጄን በቃ እንደ ልጅ ሲጫወት ሲሯሯጥ ማየት ነው የምፈልገው። ልጅ እንዲደናልኝ ብቻ ነው ምፈልገው ማለት እናት መሆን ከባድ ነገር መሆኑ የገባኝ አሁን ነው። በቃ ልጅ እንደዚህ ሆኖ ሳይሆን በቃ እኔ በጣም ነው የሚሰማኝ። በጣም እኛ እኛ ትልልቆቹ ሰዎች ባጠፋ ነው፣ እኛ ትልልቆቹ ሰዎች በሰራ ነው ኃጢአት ልጅ ሲሰቃይ ልጅ እንደዚህ ሲሆን ማየት ከባድ ነገር ነው፣ በጣም ከባድ ነገር ነው። ምን እንደምልህ አላውቅም። በቃ ከቻላችሁ ልጅን አስጠምቁልኝ፣ ልጅ እንዲድን የቻላችሁትን አድርጉልኝ። አንተም አውቃለሁ በእኛ ምክንያት በጣም ብዙ እየተሰቃየ በጣም ብዙ ጉዳት እየደረሰብን እንደሆነ ለእሱም እግዚአብሔር ያክበርልን። እውነት የመጀመሪያ ቀን ታግለ ገብተህ እኛን ማናገር ጥሩ ነገር ነው። ብዙ ለውጥ አምጥቶልናል። በጣም ብዙ ለውጥ እኔ ላመሰገነ ቃላት ያንሰኛል። በቃ ከቻላችሁ ልጄን አትርፉልኝ ልጄን ደህና እንዲሆን እንደ ሕፃን እንዲቦርቅልኝ ነው እምፈልገው እኔ ሌላ ምንም አለለም። እንደዚህ አይነት ችግር ውስጥ ሆኜ እንኳን አልተሆኝም እርግዝና ከጀመርኩ ማለት ከተጋባን ከሶስት ወር ምናምን በኋላ ነው ይህ ነገር የተፈጠረብኝ ግን አልቶኝም ትቶኛል፣ ደም ደንግጦ ምናምን በቃ እኔ እንጃ፣ እኔ ቃላት የለኝም። በጣም ነው ውድ፣ በጣም ነው ማመሰግነው። እኔ እንጃ፣ እኔ ቃላት የለኝም። በቃ ምን እንደምል በቃ፣ አመሰግናለሁ። ከጎኔ ስላለ፣ ስለደገፍከኝ፣ በችግር ሰዓት ስላልተውከኝ። እናቴ እንኳን እንዴት እንደተጸየፈችኝ አይተሃል። ግን አንተ ሳትጸየፍ ሳትተወኝ ያን ሁላ ወር ያን ሁላ ጊዜ አብረኝ ስላለ በጣም ነው የማመሰግነው። በጣም ነው የማፈቅር። ቃላት የለኝም ከዚህ በላይ እኔም በጣም ነው የማፈቅር። ሁሉንም ነገር እናልፈዋል። እኔም በጣም ነው የማፈቅር። ሁሉንም ነገር እናልፈዋል። አብረን ሆነን ሁሉም ነገር ልወጣለን። ሁሉም ቢበድሉ ሁሉም እኛን ለመለያየት ቢሞክሩ ምንም መጥፎ ነገር እንኳ ቢሆን አንቺም ልጄም ሁላችሁን እከባከባችኋለሁ። አንቺንም ልጄንም ከዚህ ነገር አወጣችኋል። በቃ በቃ። እረፍት ትዝቶ ውድ ተመልካቾቻችን እንግዲህ እጄ ሰላም ነው። እንግዲህ ግላብም አርጌ ነበር። እጄ ወደ ቀድሞ ጤንነቱ ተመልሷል። እንደ መኮነታተር እንደ መሻከር ብሎ ነበር። አሁን እጄ ሰላም ነው። ያው እዚህ ጋ ግን ታውቃላችሁ የእሷ ምጥ ጊዜ ነክሳኝም ነበር። እንደማመርቀዝ ማመርቀዝ ነው ቁስሉ አልዳነልኝም ነበር ቶሎ እና ትናንትም ጸብ ላይ ስለነበርኩኝ እንግዲህ የተወሰነ እንደ መስፋፋት ብሏል። ያው ግን አሁን አስፈላጊውን ክትትል አስፈላጊውን ሕክምና እያረኩበት ነው። እኔ ስለ ሁለቱ የቻልኩትን ብዙ ነገር አውርቻለሁ። አሁንም ቢሆን አንድ ጉዳይ ያው ስንጀምር እንግዲህ ከጥግስ አናደርስ ያንን ጉዳይ አናቆምም። ውድ ተመልካቾቻችን በቻልነው አቅም ማለት ጸበል እንግዲህ ልጁን ያው ዩቲውብ ስለማይፈቅድ ነው እንጂ ልጁም ስላለበት ሁኔታ ብናሳያችሁ ደስ ይለን ነበር። ስለ ልጁ እኔም ብዙም ጥያቄ እየጠየኳቸው አይደለም። ምክንያቱም ስለ ልጁም ሲነሳ እየተረባበሹ ነው። ጥሩ ስሜት እየተሰማቸው ስላልሆነ በዛ እንትን ላይ ማባባስ ነው የሚሆነው። ትዝታው እንግዲህ አንዳንድ ነገሮችን ማስተካከል አለብኝ። ሰላም መሆናችሁን ካወቅኩ በቂ ነው። ከዚሁ ከእናንተ ጋር በተያያዘ ነው የማስተካከለው። ጉዳዮችን ግን አሁን ምንም ወደኋላ የለም፣ ግድ የለም። በእኔ የሆንበት ጸበል እንጀምር፣ ምንም ወደኋላ ማለት አያስፈልግም። እናት ቅጣታቸውን የሚያገኙበትን ነገር እያመቻቸን ነው። ዝም ብለን አንጠልጥለን ልናሳስራቸው አንችልም። ይገባኛል ማለት እናት ተብዩ ይህን ያለ በእኔ ለጨክና እንደዚህ አደረገች። እኔ እንጃ እኔ ማንን ማንን ማመን እንዳለብኝ አላቅም በአሁኑ ሰዓት፣ እና እሷንም ቢሆን ባለቤቴንም ልጄንም ቢሆን በጸበልም ሆነ በማንኛውም ነገር ማለት እንጃ፣ ምንም ነገር መፍትሄ ካለው እሱን ለማድረግ ዝግጁ ነኝ። አሁንም እየሞከርኩ ያለሁት ነገር ይህን ነው፣ በማንኛውም ነገር ከዚህ ነገር እንዲወጡ ነው የምፈልገው እና በሚቻለው ሁሉ በስረዳኝ ደስ ይለኛል። እኔ እንጃ እኔ ምን እንደምልህ አላውቅም። ኪ እንደ ወንድምህ ሆን ክልኝ በጣም ነው ማመሰግአረብ እግዚአብሔር ሽሻረ በእውነት ማለት ምንም ይሄድ ነው ያደረግነው ነገር የለም ገና ብዙ ነገር ይቀረናል። ምንም ምንም እኔ የኔን አቅም ስለማውቀው ነው። ከዚህ በላይ ብዙ ብዙ ነገር ማድረግ ያለብኝ ነገር አለ ማለት እኔ የኔን አቅም እዚህ ቤተሰብ ላይ እየተጠቀምኩ ነው ብዬ አላስም። የሆነ ከዚህ በላይ የማድረግ አቅም አለኝ ብዬ ነው የማስበው። ማለት ከዚህ በላይ ማለት እንግዲህ የእህታችንን የፀሐይ የጤና ሁኔታ የመመለስ ግዴታ አለብኝ። እሱን አትጠራጠሪ። በቅርቡ ይሄ መንፈስ በአእምሮሽ የሚጮትብሽ እያንዳንዱን ነገር ልንገርሽ። በፈጣሪ በእምነትሽ ታምኛለሽ። እንግዲህ አንቺ የኦርቶዶክስ እምነት ተከታይ ነሽ፣ በእግዚአብሔር ታምኛለሽ። ስለዚህ ያንን ነገር ውድ ተመልካቾች እንግዲህ በፊትም ፊዚካሏ ቀጭን ነበር። ነፍሰ ጡርም እያለች እንግዲህ አንዳንድ ሴቶች በሚያረግዙበት ጊዜ ይወፍራሉ። አንዳንድ ሴቶች ደግሞ ተፈጥሯቸው፣ ጄኔቲክሳቸው ቀጭን ከሆነ በዛው በቅጥነታቸው ነው የሚቀጥሉት። ግን ትዝተውም እንዳለኝ ከሆነ አራት ኪሎ ቀንሳለች ከወለደች በኋላ ይህ ማለት አራት ኪሎ ቀንሳለች ማለት ያው ይሄ ግልጽ ነው እንግዲህ ነፍሰ ጥሩ ሆና ልጅ በሆዷም ስለያዘች ትከብዳለች። ግን ከበፊቱ ኖርማል ሳታረግዝ ከነበረው ማለቱ ነበር። ሌላው ግን ትዝታውና እሱም የነገሩኝ ነገር ምን ነበር? ገና መጀመሪያ እዚህ ቤት ገብቼ ሰላም ስላቸው ያችን ልጅ ካላመጣልኝ ዘልዝዬ በላታለሁ ብዙ ነገር ስትል ነበር። ቪዲዮን እያየች እንግዲህ አለምፀሐይ የምትባለው እንግዲህ ወደ ሰው ጅብነት የምትቀይረው እዛ ጫካ ውስጥ የያዝናት ምንድን ነው ከእሱ ነገር ነገር ካላመጣት ካልገደልኳት፣ ስትዩ ነበር እንግዲህ። እኔ ምን እንዳረግኳቸው አላቅም። እሷና ወይዘሩ ስናይት እንደዚህ ሆኖ መቆየት የለባቸው። አሁን እኔ ላይ እንደዚህ ያደረጉ ሌላው ላይስ እንደማያደርጉ በምን እርግጠኛ እንሆናለን? አለም ፀሐይንማ ባገኛት ዝልዝል አድርጌ ነበር መገላት። አምጣልኝ። እሷንማ አንዴ ላገኛት እንጂ ህይወቴን እንደዚህ አበላሽታ አትኖሯትም። እኔ ሌላ ምንም አልልም በቃ ስማ እኔ ታምር የሆነ ምን አይነት ህይወት ነው ምንድን ነው እንደዚ የሆነው ሰው እንዴት በሰው ህይወት ላይ እንደዚህ ይሆናል በጣም ነው ግራ የሚገባ ነገር ነው እኔ በቃ ምንም ልል አልችልም ሚኪ እንደሌሎ ማለት በቃ ገፍተ ገብተ ችግራችንን እየፈታልን ስለሆነ በጣም ነው የምናመሰግነው በጣም እውነት እግዚአብሔር ያክብርልን እግዚአብሔር ያክብርልን ምንም አልልም ሌላ አሁን በወሊድ ሰዓት ልሞት እችል ነበር። የራስህን ዶክተር ጠርተህ ልጄን በነርስ የተንከባከብክልኝ እኔ እንጃ አላውቅም። እኔ እግዚአብሔር የላከነ የሚመስለኝ እውነት፣ በጣም ነው የማመሰግን። እግዚአብሔር አክብርልኝ። ምንም አልልም እኔ ሌላ። በጣም ነው የምናመሰግን። በጣም እንግዲህ ካላችሁ ምን ይደረጋል። ግን ቃል ምገባላችሁ ነገር በደንብ ነው የምረዳችሁ። ስሜታዊ የሆናችሁ የሆነ መጥፎ ነገር እኔ የሚያስቀይም ነገር ራሱ ብትሉኝ ከጎናችሁ ዞር እንደማደል ልነግራችሁ እፈልጋለሁ። ምክንያቱም እዚህ ጉዳይ ላይ እጄን አስገብቻለሁ፣ ተመልካቾችም ከዚህ ጉዳይ እጄን እንዳስወጣ አይፈልጉም። በመላው ዓለም የሚገኙ ኢትዮጵያውያን ትውልድ ኢትዮጵያውያን የእናንተ ጉዳይ አሳስቧቸው እየተከታተሉ ነው። ስለዚህ ይህንን ነገር ከግብ ሳናደርስ ምንም ከዚህ ጉዳይ እጃችንን አናስወጣም። ድል እንነሳለን። ውድ ተመልካቾች በፈጣሪ እናምናለን። የአጋንንትን የመናፈስትን ሴራ ወደታች ገደል ነው ምንከተው። እሱን ደግሞ በአንቺ እናረጋግጣለን። ትዝታው ከፈቀድልኝ በሄድና አንዳንድ መጨረሻ ያለብኝ ጉዳይ አለ ግን በማንኛውም ሰዓት ደውሉልኝ።

ምን ማለት ነው? ራሴን ላጠፋ ነው እያለ ብዙ መድኃኒቶችን ካሏትኩ እያለ ነው። ምንድን ነው? ራሴን አጠፋ ትዝታው፣ ምን እያረክ ነው? ምንድን ነው? እኔ ለሁለት ሰዓት ያክል ብንለያየ አልገባኝም። ልጅ አለ ሚስት አለ እኮ። ለምንድን ነው ራስን ለማጥፋት የምትሞክረው፣ ትዝታው? ለምንድን ነው እናቴንም ልጄንም አጥቼ መኖር አልፈልግም ምንድን ነው እያልክ ያለው እሷ ነች አንተን እንደዚህ ማለት ያለባቸው መሮኛል አውቃለሁ ከማንም በላይ ትልቅ ነገር እንደተሸከምክ ካውቃለሁ ትዝታው ስለዚህ ተወኛ ካወክ ለምን የምትጨቀጭቀኝ በቃ ተወኝ ምንም ነገር አልፈልግም ያው ትዝታው አልገባኝ እባክህን ሚኪ ባሌ እንዳይሞት አድርግልኝ። እባክህን፣ እባክህን አንድ ያለኝ እሱ ብቻ ነው። እባክህን ሚኪ፣ እባክህን፣ እባክህን ልለምን፣ እባክህን ሚኪ ባለቤቴን ማጣት አልፈልግም። እሱን አጥቼ መኖር አልችልም። እባክህን፣ እባክህን። ምንም አልቻልኩትም። ራሱን ለማጥፋት ሞከረ ጭራሽ ቤት ውስጥ ነው። በቃ መድኃኒት ቤት ላለሽ እሺ፣ እሺ፣ ተነሽ ተነሽ። ምንድን ነው? ስንት ርቀት እንሄዳለን ብለህ? ለምንድን ነው ለምንድን ነው የእኔን ስራ ገደል የምከተው ለምንድን ነው? ትዝተው፣ ለምንድን ነው ምን ምን እያደረግን? እራሳችንን እኮ አደጋ ውስጥ ነው እነሱ እንኳን ለኛ ብለው ስንት ነገር እየሆኑ ጭራሽ እሷ ፊት ራስን ስለማጥፋት ታስባለህ? ጭራሽ እሷ ፊት ትዝተው፣ ምን እየሆንክ ነው? በጣም ነው የታከተኝ። ከዚህ በላይ ምንም ነገር አልፈልግም። በቃ መገላገል፣ ምንም ነገር ማልፈልግ። ይኸውልህ፣ አታናደኝ፣ አታናደኝ። እዚህ ነገር ውስጥ እጄን ከትቻለሁ፣ ልንገርህ፣ ራሴንም አደጋ ላይ ጥያለሁ። እዛ ጫካ ሁለቴ ነው ልንገርህ፣ ሁለቴ ነው ከማየውን ሰው ጋር ራሴን ያጋፈጥኩት። እሺ ራስን ታጠፋለህ። ከዛስ፣ ሚስት ማን አላት? ሚስት ማን አላት? እንዴት እንዴት ነው እያሰብክ ያለው? እኔ ሳልረዳ ቀርቼ አይደለም፣ እየፈረድኩ አይደለም፣ ግን በናት የሆነ ነገር ሌለው በቃ ነገር እኔ አልፈልግም ተስፋ የሚያስቆርጥ ነገር ከዚህ በላይ ምንድን ነው የምትፈልገው ምን ትፈልጋለህ ከዚህ በላይ አሁን ምንም ነገር አልፈልግም ውጡልኝ ከዚህ በላይ ቆይ ውጡልኝ አልኩ ምን ማለት ነው ቆይ ምን ሆነህ ነው አሁን ከመሬት ተነስቶ እስካሁን የመጣንበት አይበልጥም። ከዚ አሁን እኮ እንደውም ትንሽ እነሱ እንኳን ስንት ነገር ቀይረዋል። ቤታችን ላይ ምንም ነገር አልተቀየረም። ሁሉም ነገር እየተባባሰ ነው። ሄደው ከዚህ በላይ ነው የሚሄደው? ወዴት ነው? ትክት ብሎኛል። እዚ አንገት ላይ ደርሷል። አሁን በኋላ ምንም ነገር አልፈልግም። ሁሉም ነገር በክቶኛል። በቃ ምንም ነገር አልፈልግም ከዚህ በላይ እኔ ባል። አንተ እኮ ጠንካራ ሰው ነህ አለ ባልሽ። አይደሉም ካሁን በኋላ በቃ እንዲሁም መለየት ነው የምፈልገው። ካንቺ መለየት አለብን በቃ ሰዎች አንቺም ወደ ቤተሰቦችሽ መሄድ አለብሽ ከዛሬ ጀምሮ። ምን ቤተሰብ? አንተ አይደለ እንዳለ እኔ እንኳን ለአንቺ ለራሴም የለውም። ውጭልኝ በቃ ምንም ነገር አልፈልግም። እባክህ ባሌ፣ በጤናው እንደዛ የለም። ሚኪ፣ የሆነ ነገር አድርግልኝ በእናትህ። ከዚህ በላይ ምንም ነገር መሸከም አልችልም። ምን ማለት ነው? እኔ ማን አለኝ? እሺ ማን ጋር ነው የምሄደው? ማንም ሊኖረሽ፣ እኔ ላይ መለከትም። አሁን ወደ ቤተሰቦች ሂጂልኝ፣ ቤቴን ልቀሽ፣ በቃ ውጭልኝ። እኔን ውጭልኝ? ትዙ ስንት ነገር አብረን አሳልፈን፣ እኔን ውጭልኝ አልከኝ? ትሰሚኛለሽ? አንቺም ልጅሽንም ይዘሽ ከዚህ ቤት ውጭልኝ በቃ። ልጁ እኮ የኔ ብቻ ሳይሆን አንተም ነው ደግሞ እሺ ማን ነው እንደዚህ አይነት ልጅ ይዤ ላይ የሚቀበለኝ ማን ነው አስጠግቶ የሚያኖረኝ ትዞ እሺ ያጠፋሁት ነገር ካለ ሰሚኛለች ከዚህ ጋር ከእግሌ ተነሽልኝ ተነሽልኝ ምንም ነገር አልፈልግም ምንም ነገር አልፈልግም ምንም የተፈጠረ ነገር የለም መለየት ብቻ ነው የፈለግኩት ለምን እሺ ለምን ምንድን እሱ አንቺም የሚመለከት ጉዳይ አይደለም እሺ ያጠፋሁት ነገር ካለ ይቅርታ ሚኪ እባክህ የሆነ ነገር አድርግልኝ ሽዞ ምንም ነገር አይፈጠርም። ልንገርሽ፣ አንቺና ትዝተው አትለያዩ። ምንም ነገር ትዝተው ማለት ነው። ልንገርሽ ስሜታዊ ስለሆነ በቃ ነገሮች ከአቅሞ በላይ ከባድ ጊዜ። እባክሽን አታልቅሽ፣ ሶፍት የለም እባክሽን ይልከሽ አንድ ቃል ልገባልሽ ምፈልገው ነገር ቢኖር ጻይ ምንም ነገር እንደማይፈጠር እኔ ነመኝ እኔ ነመኝ። ትዝታው ትዝታው ያፈቅርሻል፣ ከልቡ ነው የሚወድሽ። ምንም ነገር በመሃላቸው አይፈጠርም። እኔ ግን እንደዚህ አይመስለኝ እኔ አሁን ሁሉም ነገር በቃ እየተስተካከለ ነው ብዬ ፈጣሪን ማመስገን ስጀምር እኔ አላውቅም በቃ ታሪክ መባደርገው ነው ይሄን ያህል የሚቀጣኝ እኔ ትውኝና ባል እሺ ጊዜ ያስፈልጋል ስ ከራስህ ጋር ጊዜ ያስፈልጋል እንውጣ ምንም ነገር አያስፈልገኝም አንተ በማያገባ ነገር ከሆን በኋላ እንዳገባ በእንደዚህ አይነት ሁኔታ እንዴት ነው ጥዬ የምሄደው እንዴ ጥሩ ሁኔታ ላይ እኮ አይደለ። እኛ ካልተረዳን ማን ነው የሚረዳ? ማንም አይረዳ። ውጣልኝ አልኩ ውጣልኝ፣ በቃ አንቺም ልቀቂ ጣልኝ። ተረጋጋሽ፣ ቢያንስ ምንም

እኔ እኮ ሌላ ሰው ስለሌለን ነው አንተ ጋር የደወልኩት። ብዙ ምን ለማድረግ እየሞከርክ ነው?